ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 14 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአማራ ባንክ ሰራተኞች ላለፉት አራት ዓመታት ምንም አይነት የደሞዝ ጭማሪ ስላልተደረገልን በኑሮ ጫና ጎዳና ልንወጣ ነው ብለዋል። በኦሮሚያ ክልል አርሲ ዞን ተባብሶ በቀጠለው የኦርቶዶክሳውያን ግድያ በአቡነ ሳዊሮስ የሚመራው ጠቅላይ ቤተ ክህነት ዝምታን መርጧል ሲል ሀገረ ስብከቱ ገልጿል። ሰሙታላችሁ የብልጽግናው አገዛዝ በንጹሐን መኖሪያ ቤት ላይ የድሮን ጥቃት ሲፈ ለመፈጸም ፋኖ እያደረጋቸው ባሉ ውጊያዎች ደግሞ ድል ተቀናጅቷል። ዝርዝሬ ግንባር መረጃዎችን ይዘናል። በእነ ጌታቸው ረዳ የሚመራው የነፃ መሬት ታጣቂ ቡድን ከአገዛዙ መከላከያ ሰራዊት ጋር ጥምረት መፍጠሩ ተሰምቷል። በስፋት ዳሰነዋል። እስራኤል በሰሜንና በማዕከላዊ ጋዛ በፈጸመቻቸው ተከታታይ የአየር ድብደባዎች ቢያንስ ሀያ ሁለት ፍልስጤማውያን መገደላቸው ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉ ሰብስክራይብ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ! የአማራ ባንክ ሰራተኞች ላለፉት አራት ዓመታት ምንም አይነት የደሞዝ ጭማሪ ስላልተደረገልን በኑሮ ጫና ጎዳና ልንወጣ ነው አሉ። የአማራ ባንክ ሰራተኞች መኖር አልቻልንም፣ ጭራሽ በልቶ ለማደርም ተቸግረናል። ከ2022 ጀምሮ ምንም አይነት የደሞዝ ጭማሪ ሳይደረግልን በመቆየቱ አሁን አቅቶናል፣ አልቻልንም፣ ከነ ልጆቻችን ጎዳና ልንወጣ ነው ሲሉ አቤቱታቸውን አቅርበዋል። ከስድስት ወር በፊት በደብዳቤ ቃል የተገባልን ደሞዝ ተግባራዊ ይደረግልን ሲሉ ከአንድ ወር በፊት ጠይቀው ነበር። ሆኖም የባንኩ ፕሬዚዳንት ዶክተር ዮሐንስና የቦርዱ አመራር በተገኙበት ህዳር 8 2018 ዓ ም አዲስ አበባ ከሁሉም የባንኩ የማኔጅመንት አባላትና የቅርንጫፍ ስራ አስኪያጆች ጋር ስብሰባ ተካሂዶ ነበር ሲሉ መረጃውን ለሮሃ ያደረሱ የባንኩ ሰራተኞች ገልጸዋል። እናም ዱላ ቀረሽ ግብግብ ከተደረገ በኋላ ምንም አይነት የደሞዝ ጭማሪ እንደሌለ ዶክተሩና የቦርዱ አመራሮች በመናገራቸው ሁሉም የማኔጅመንት አመራሮችና ስራ አስኪያጆች እንዴት እንደዚህ እንካዳለን? ጭራሽ በደብዳቤ ደሞዙ ጸድቆላችኋል ተብለን ቤት በባንካችን ላይ እምነት እንድናጣ ይደረጋል። በማለት የሚከተሉትን ቅሬታዎች አቅርበዋል። ለሰራተኛው ብድር እንኳን ተከልክለን ለዶክተር ዮሐንስ ማለትም ለባንኩ ፕሬዚዳንትና ለቦርዱ አመራሮች ለእያንዳንዳቸው ሀምሳ ሚሊዮን ብር ብድር ተለቆላቸው አሜሪካ እየሄዱ ከነ ሙሉ ቤተሰቦቻቸው በየስድስት ወሩ እንዲዝናኑ እየተደረገ እኛ እንዴት የዕለት ኩርሳችንን እንቸግራለን ሲሉ ጠይቀዋል። ሁሉም ዋና መስሪያ ቤት የሚሰሩ ሰራተኞች በሙሉ ከአምስት ሚሊዮን ብር እስከ ሰላሳ ሚሊዮን ብሮችን በብድር መልክ በመስጠት ሚስጥር እንዳያወጡ እና ስለ ሌላው ሰራ ሰራተኛ ደሞዝ ጭማሪ እንዳያነሱ አፍ የማዘጋት ስራ እየተሰራ እንደሆነም አስተያየታቸውን የሰጡን ሰራተኞች ገልጸዋል። የባንኩ የቦርድ ኦፍ ዳይሬክተር እና ዶክተር ዮሐንስ ከስድስት ወር በፊት ሰራተኛውን አፍ ለማዘጋት በመመሳጠር እንኳን ደስ ያላቸው የደሞዝ ጭማሪውን ቦርዱ አጽድቆታል፣ በቀጣይ ለሰው ኃይል ለክፍያ ተልኳል ማለታቸውን አስተያየት ሰጪዎቹ አንስተው በዚህም በሰራተኛው ላይ አከራዮቻቸው ደሞዝ ተጨምሮላቸዋል፣ በሚል ቤት ኪራይም ጨምረናል በማለት ሰራተኛውን በኑሮ ውድነት እንዲጠበስ አድርገዋል ብለዋል በደብዳቤ ጭምር የተነገረ የደሞዝ ጭማሪ እንዴት የለም ይባላል? ያሉት ሰራተኞቹ እንደዚህ በአደባባይ የተነገረውን ነገር ከካዳችሁንማ ባንኩ ውስጥ የምትሰሩትን አናውቅም። አተረፍን ብላችሁ የምትናገሩትም ባለ አክሲዮኖችን ለማሳመን እንጂ እንዴት ልትታመኑ ትችላላችሁ? በማለት በባንኩ ፕሬዚዳንት ዶክተር ዮሐንስና የባንኩ የቦርድ አመራሮች ላይ የቅርንጫፍ ስራ አስኪያጆች ጠንካራ ትችት በማቅረባቸው ዶክተሩም ሆነ ፕሬዚዳንቱ ምን ምላሽ በማጣታቸው አንገታቸውን በማቀርቀር በዝምታና ባለመግባባት አዳራሹ በመረበሹ ስብሰባው አድማ ተበትኗል ይላሉ። ሆኖም አሁን ላይ ሰራተኛው እያለ ያለው እንደውም እኛ በቀን ሁለት ልጆቻችንን ማብላት ሳንችል ቦርዶቹና ፕሬዚዳንቱ እንደልባቸው ብድር እየወሰዱ የቅንጦት ህይወት እየኖሩ እኛ መሰቃየት የለብንም በማለት የቅርንጫፍ ስራ አስኪያጆች በመመሳጠር በየቅርንጫፉ ቢያንስ በአቨሬጅ ሲሰላ በአንድ ቅርንጫፍ አምስት ሚሊዮን ስለሚኖር በአጠቃላይ ከሶስት መቶ በላይ ቅርንጫፎች ስላለ በድምሩ ከአንድ ቢሊዮን አምስት መቶ ሚሊዮን ብር በላይ በሁሉም ቅርንጫፎች ስለሚገኝ የቅርንጫፍ ስራ አስኪያጆችና መላው ሰራተኛው በመከፋፈል ለመሰወር ስለታሰበ ባንኩ አደጋ ላይ ከመውደቁ በፊት ባለአክሲዮኖች ጣልቃ በመግባት ለሰራተኛው አስፈላጊው ነገር ተደርጎ ባንኩን ከአስከፊ ውድቀት እንታደገው ሲሉ አስተያየቶቻቸውን ለሮሃ የሰጡት ሰራተኞች ተማጽኖ አቅርበዋል። በኦሮሚያ ክልል አርሲ ዞን ተባብሶ በቀጠለው የኦርቶዶክሳውያን ግድያ በአቡነ ሳዊሮስ የሚመራው ጠቅላይ ቤተ ክህነት ዝምታን መርጧል ሲል ሀገረ ስብከቱ ገለጸ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ታጣቂዎች አሁንም ምዕመናን ላይ ግድያና እገታ መፈጸማቸውን የዞኑ ሀገረ ስብከት ና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሳውቀዋል ግድያውን አስመልክቶም ሮሃ በትናንትናው ምሽቱ ዜና ዘገባ መስራቱ ይታወቃል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ዞን ሀገረ ስብከት አመራር የሆኑና ስሜ ቢጠቀስ ለደህንነት ያሰጋል ይገኛል ያሉ አመራር እኛ ጋር የምስራች የለም። ሸርካ ወረዳ ላይ ትናንት ሌሊት ለዛሬ አጥቢያ ሶስት ሰዎች ተገድለዋል፣ አራት ሰዎች ታግተዋል ብለዋል ለቲግባ ኢትዮጵያ በሰጡት አስተያየት። ግድያው የተፈጸመው በአርሲ ሆንቆሎ ዋቢ ወረዳ ድንበር በሆነው በሸርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ተናግረዋል። እየተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሀዘን እንደተሰማቸው የገለጹት የሀገረ ስብከቱ አካል ጉዳዩን ለጠቅላይ ቤተክህነት ከማሳወቅ ውጪ ምንም ማድረግ እንዳልተቻለም አስረድተዋል። እኛ ለጠቅላይ ቤተ ክነቱ በደብዳቤ ማሳወቅ ነው፣ እናሳውቃለን። ተጠሪነታችን ለእነርሱ ነው፣ ግን ውጦ ጸጥ ነው፣ ግን እኛው ነን የምንደበደበው፣ ከዚህ በላይ ምንም ማድረግ አንችልም፣ ሲሉም ማዘናቸውን ገልጸዋል። በአጠቃላይ በ2018 ዓ ም ብቻ በአርሲ ዞን ስንት ምዕመናን ተገደሉ፣ ስንት ስታገቱ ለሚለው ጥያቄ በሰጡት ምላሽ አሁን እኮ ወደ አርባ እየተጠጋን ነው፣ በሟቾች ብቻ ከባድ ነው ያለው ነገር ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ኃላፊ የሆኑት መጋቢ ሰላም ሰለሞን ቶልቻ የትናንቱን አዲሱን የሸርካ ወረዳ ጥቃት መድረሱን እንደሰሙና እንዳጣሩ ገልጸው ትክክል ነው፣ ሶስት ሰዎች እንደተገደሉ፣ ሶስት ወይም አራት ቁጥራቸው በውል ያልታወቀ ሰዎች እንደታገቱ መረጃው ደርሶኛል ብለዋል። ተጨማሪ ዝርዝር መረጃ እየተሰባሰበ መሆኑን የተናገሩት መጋቢ ሰላም ሰለሞን ግድያው አልቆመም፣ እንደቀጠለ ነው፣ ሊቆም አልቻለም ነው ያሉት። ከዚህ ቀደም ቋሚ ሲኖዶስ ልዑካን የመጡትም ሪፖርት ቀርበዋል። በቀጣይ ቅዱስ ሲኖዶስ የሚሰጠውን ውሳኔ መጠበቅ ነው ያለብን። ያለፈው ጥቃት ውሳኔ ሳያገኝ ግድያው በየጊዜው እየቀጠለ አሁንም ይህንን አሳዛኝ ዜና እየሰማን ነው ሲሉ ገልጸዋል። በአርሲ ዞን ባለፉት ሶስት አመታት በታጣቂዎች በተከታታይ እየተፈጸመ ያለውን ጥቃት የሚያስቆም ባለመገኘቱ በ2018 ዓ ም ግድያና እገታው ቀጥሏል። አዲስ ግድያና እገታ በተፈጸመበት ሸርካ ወረዳ ብቻ እንኳን ባለፉት አመታት ከ120 በላይ ምዕመናን መገደላቸው ታውቋል። የብልጽግናው አገዛዝ በንጹሐን መኖሪያ ቤት ላይ የድሮን ጥቃት ሲፈጽም ፋኖ እያደረጋቸው ባሉ ውጊያዎች ደግሞ ድል ተቀናጅቷል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ መቶ ዘጠነኛ ኮር ዘጠና ዘጠነኛ ክፍለ ጦር በኢንጂነር ክበር ተመስገን ፋኖች ከባድ ኪሳራ ደርሶበታል። የአገዛዙ ጦር ባለፈው ህዳር አስራ ሁለት ሁለት ሺ አስራ ስምንት ዓ.ም በደንበጫ ወረዳ ዋድና አካባቢውን ለመውረር በሶስት አቅጣጫ ቢንቀሳቀስም በደንበጫ ፋኖች መመከት መቻሉ ይታወቃል። የፋኖን በትር መቋቋም ያልቻለውና ሰራተኛውና ራሱን ጥምር ጦር ብሎ የሰየመው ሰራዊት ከዳር 12 ባጣው ሰራዊት ላይ በመተካትና ብዙ የሰው ኃይልና ዙ 23 ይዞ ቢንቀሳቀስም ሊሳካለት አልቻለም። በዚህ እንቅስቃሴ ላይ እያለም የፋኖ ዘጠና ዘጠነኛ ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ጉዳት አድርሰዋል። በሌላ በኩል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር በአገዛዙ ጦር ላይ ድልን ተቀናጅተዋል። የደጋው መብረቅ ኮር ጽናት ክፍለ ጦር ከብልጽግና ሰራዊት ጋር በተደረገ የሶስት ሰዓት ቆይታ አውደ ውጊያ ቁጥሩ በውል ያልታወቀ የብልጽግና ሰራዊት የተደመሰሰ ሲሆን በርካታ ቁስለኛም ወደ ወገል ጤና ከተማ ተጓጉዘዋል። የብልጽግና ቡድንም ዛሬ ህዳር 14 2018 ዓ ም በደላንታ ወረዳ ፀሐይ መውጫ በስቃቦ ላይ ክፉኛ ተቀጥቅጧል። ከጠዋቱ 12 ሰዓት እስከ ረፋዱ 3 ሰዓት በዘለቀው በዚያ ወደ ውጊያ በርካታ ቅጥረኛ ሰራዊቶቹ የተመቱበት የብልጽግና ቡድን እግር አውጪኝ በማለት ወደ ወገል ጤና ከተማ ሸሽተዋል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ ዛሬ ህዳር 14 2018 ዓ ም ደቡብ ወሎ ዞን ወግዲ ወረዳ አብዩ ኮርባ የተባለች ታዳጊ ከተማ ላይ ባይራክተር ቲቪ ሁለት በተባለ ቱርክ ሰራሽ ድሮን ጥቃት የፈጸመ ሲሆን ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይ ነው። የድሮን ጥቃቱ ከቀኑ ስምንት ሰዓት ከአስር አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁኔታውን ሲገልጽ ወትሮ እኔም ሆነ ባለቤቴ ቤታችንን አንለቅም ነበር። ዛሬ ማለዳ ግን አላ በምክንያት ትረፍ ሲለኝ ባለቤቴ አባቷ ስለታመሙ ጠይቀሻቸው ነ ያልኳትና ሄደች። እኔም ለአጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻ የሄድኩኝ ይላል በሁኔታ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 በእነ ጌታቸው ረዳ የሚመራው የነፃ መሬት ታጣቂ ቡድን ከአገዛዙ መከላከያ ሰራዊት ጋር ጥምረት መፍጠሩ ተሰማ። በእነ ጌታቸው ረዳ እንደሚመራ የሚነገርለት በአፋር ክልል ነፃ ወይም ሐራ መሬት ብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል ከመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምቷል። ጥምረቱ በይፋ ባይገለጽም ነገር ግን በአንድ ወታደራዊ ካምፕ ውስጥ አብሮ እስከ መስፈር እና የጋራ ውጊያ እስከ ማድረግ የዘለቀ ትብብር እያደረጉ እንደሚገኙ ለማረጋገጥ ተችሏል። የብልጽግናን ወንበር ለማጽናት እየሰራ ከሚገኘውና በአንድ ብሔር ተወላጆች ብቻ ከሚዘወረው መከላከያ ሰራዊቱ ጋር ህብረት የፈጠረው የእነ ጌታቸው ረዳ ታጣቂ ኃይል በአማራ ክልሉ ጦርነት እየተሳተፈ መሆኑም ታውቋል። መከላከያ ሰራዊቱና ይኸው ከህወሓት ያፈነገጠ ቡድን በጋራ ሆነው ከሳምንት በፊት በሰቆጣ ዋግምራ ግንባር በፋኖ ላይ ውጊያ ከፍተው የነበረ ቢሆንም ነገር ግን በፋኖ በተወሰደባቸው የጸረ ማጥቃት እርምጃ ከባድ ጉዳት ደርሶባቸው ወደ ሰቆጣ ከተማ መሸሻቸው መዘገቡ አይዘነጋም። በተመሳሳይ በህወሓት ኃይልና በዚሁ አፈንጋጭ ቡድን መካከል ጥቅም 26 2018 ዓ.ም በአፋር ክልል መጋለ ወረዳ ውጊያ ተካሂዶ እንደነበር ይታወቃል። በዚህ ውጊያ የፌዴራል መንግስቱ ለአፈንጋጩ የነጌታቸው ረዳ ቡድን የአየር ኃይል እገዛ በማድረግ በህዋት ታጣቂዎች ላይ የድሮን ጥቃት ፈጽመዋል። ሀገር አፍራሹ የብልጽግና ቡድን ለነጌታቸው ረዳ ታጣቂዎች ስንቅና ትጥቅ ከማቅረብና ሰራዊቱን በጋራ ከማስፈር ጀምሮ በውጊያ ወቅት በድሮንና በሌሎች ከበባድ መሳሪያዎች ሽፋን እስከ መስጠት የዘለቀ ትብብር እያደረገ ነው። እስራኤል በሰሜንና በማዕከላዊ ጋዛ በፈጸመቻቸው ተከታታይ የአየር ድብደባዎች ቢያንስ ሀያ ሁለት ፍልስጤማውያን መገደላቸው ተገለጸ። የእስራኤል አየር ኃይል የመኖሪያ ቤቶችን ጨምሮ አምስት ቦታዎች ላይ የአየር ድብደባ መፈጸሙ ተገልጸዋል። ከሟቾቹ መካከል የሐማስ ከፍተኛ አዛዥ እንደሚገኙበት የአካባቢው ምንጮች ገልጸዋል። የእስራኤል ጦር ቅዳሜ ዕለት በጋዛ ኢላማዎችን መምታቱን የገለጸ ሲሆን አንድ ታጣቂ በእስራኤል ሙሉ ቁጥጥር ስር ያሉ ቦታዎችን የሚለይና ቢጫ መስመር የሚል ስያሜ የተሰጠውን የሰርጡን መስመር አቋርጦ ቦታ ወታደሮች ላይ በመተኮሱ የተሰጠ የአጸፋ ምላሽ ነው ብለዋል። ሐማስ ግን ይህንን አስተባብለዋል። ሁለቱም ወገኖች ከስድስት ሳምንታት በፊት የተፈራረሙበትን የተኩስ አቁም ስምምነት በመጣስ እርስ በርስ ይካሰሳሉ። በጋዛ የጤና ሚኒስቴር መረጃ መሰረት የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረ ወዲህ ከሶስት መቶ አስር በላይ ፍልስጤማውያን በእስራኤል ጥቃቶች ተገድለዋል። የአካባቢው የሲቪል መከላከያ እንዳስታወቀው ቅዳሜ ዕለት የእስራኤል ጥቃት በሰሜን የምትገኘውን የጋዛ ከተማ እንዲሁም በማዕከላዊ ጋዛ የሚገኘውን ሄደር አልባላህን እና የኑሲራት የኑስራት ካምፕን ኢላማ አድርገዋል። የሐማስ ባለስልጣናት በጋዛ ከተማ በርካታ ህዝብ በሚኖርበት የሪማል አካባቢ በሚገኘውና አባስ የሚል ስያሜ ባለው መስቀለኛ መንገድ ላይ አምስት ሰዎች መገደላቸውን ተናግረዋል። የዓይን እማኞች የእስራኤል ጥቃት መኪና አቃጥሏል ብለዋል። በተጨማሪም በዴር አልባላህ በሚገኝ መስጊድ አቅራቢያ ሶስት ሰዎች መገደላቸውን ባለስልጣናቱ ተናግረዋል። ቅዳሜ ዕለት በምዕራብ ጋዛ ከተማ የአንድ ቤተሰብ መኖሪያ ቤት ላይ በተፈጸመ ጥቃት ሶስት ሰዎች መገደላቸውን ባለስልጣናት ገልጸዋል። የጠቅላይ ሚኒስትር ቤንያሚን ኔታናሁ ቢሮ ባወጣው መግለጫ ዛሬ ሐማስ የእስራኤል መከላከያ ኃይልን ለማጥቃት አሸባሪ ወደ እስራኤል ይዞታ ግዛት በመላክ የተኩስ አቁም ስምምነቱን እንደገና ጥሷል። በምላሹም እስራኤል አምስት ከፍተኛ ማስ ታጣቂዎችን አስወግዳለች ብለዋል። መግለጫው አሸማጋዮች ሐማስ የተኩስ አቁም ስምምነቱን እንዲፈጽም አጥብቀው እንዲጠይቁ ጥሪ አቅርበዋል። ከጥቃቶቹ በኋላ ሐማስ ጦሩ በምዕራብ በኩል ቢጫ መስመሩን መግፋቱና የምስራቅ ጋዛን የቦምብ ድብደባ መቀጠሉ የስምምነቱን በግልጽ መጣስ እንደሆነ ተናግረዋል። ቡድኑ እስራኤል አዲስ እውነታዎችን መሬት ላይ ለመጫንና የተኩስ አቁም ስምምነቱን ለማዳከም እየሞከረች መሆኑን በማስጠንቀቅ አሸማጋዮችና አሜሪካ በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። በጋዛ በእስራኤል በተፈጸሙ ጥቃቶች ቢያንስ 69500 ሰዎች ተገድለዋል። ከእነዚህም ውስጥ 280 የሚሆኑት በተኩስ አቁም ወቅት የተገደሉ መሆናቸውን የጋዛ የጤና ጥበቃ ሚኒስትር አስታውቀዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።